ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን፣ እንደምናላችሁልን ከሁለተኛው ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ፣ በአመሻሹ የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ ስለምታደምጡንም እጅግ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እንደተለመደው በሁለተኛው ቻነላችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁንም መነሳታቸውን እየቀጠሉ ይገኛሉ። የዝውውር ጉዳዮችን በስፋት ወደ እናንተ እናደርሳለን። ስለምትከታተሉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ሊቨርፑል በክረምቱ የተጫዋቾች የዝውውር መስኮት ቅድሚያ የሚሰጣቸው አራት ቦታዎች አሉ። ሊቨርፑል ባለፉት ሶስት የዝውውር መስኮቶች ዝግ ያለ ጊዜን ማሳለፋቸው ይታወሳል። ነገር ግን በዚህ ክረምት በጣም የተለየ የዝውውር ጊዜን ሊያሳልፉ ይችላሉ። መሐመድ ሳላህን አዲስ ኮንትራት ያስፈረሙትና የቨርጂል ቫንዳይክንም ኮንትራት ለማራዘም ተቃርበዋል። የስፖርት ዳይሬክተሩ ሪቻርድ ሂውዝ ከአሁኑ እስከ ኦገስት መጨረሻ ባለው ጊዜ ውስጥ እድሳትና ወሳኝ ዝውውሮች ላይም ትኩረትን አድርጎ እየሰራ ይገኛል። አንድ የዝውውር ኤክስፐርት ሊቨርፑል በክረምቱ ቅድሚያ ሊሰጣቸው የሚገቡት አራት ቦታዎችን አስቀምጧል። የፉትቦል ኢንሳይደር ከፍተኛ ዘጋቢ ፔት ኦሪየ እንደተናገረው ከሆነ በኢንሳይድ ትራክ ፖድካስት ላይ እንደተናገረው ከሆነ ቀዮቹ በገበያው ላይ በጁን አንድ ሲከፈት በቀኝ ተከላካይ የመሃል ተከላካይ በግራ ተከላካይና የተከላካይ አማካይ የማስፈረም እድል አላቸው የሊቨርፑል የኋላ መስመር ከባድ ማሻሻያ ሊደረግበትም ይችላል። ምንም እንኳን ቨርጅል ቫንዳይክ በቅርብ ጊዜ ውስጥም አዲስ ኮንትራት ቢፈራረምም አሁንም ግን በመሀል ሜዳ ላይ ከታየው ነገር ጋር ተመሳሳይ ያለው የጅምላ ዝውውሮችም ይደረጋሉ ተብሎ ነው የሚጠበቀው። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ለመቀላቀል በዝግጅት ላይ ሲሆን፣ አርነ ስሎት የቀይ መስመር ተከላካዩን ኮነር ብራድላይ ብቻ ይዞ ወደ ቀጣዩ የውድድር ዘመን ለመግባት ያንገራግራል። በሌላ በኩል አንድሪው ሮበርትሰን በቅርብ ወራት ውስጥም ጥቂት አሳሳቢ ብቃቶችን ያሳየ ሲሆን እሱንና ኮስታ ሲሚካስን ተማምነው ቀጣይ የውድድር ዓመትን መጀመር አይፈልጉም። አሁን ላይ ዋና አራት የመሀል ተከላካይ አማራጮች አሉት፣ ነገር ግን ጆ ጎሜዝ በጉዳት ምክንያት እንግዲህ ብዙ ጊዜ ከሜዳ ይርቃል። ዣሬል ኳንሳህም ከአንፊልድ ሊወጣ ይችላል ተብሎ ይገመታል። ይህ በእንዲህ እንዳለ ኢብራሂማ ኮናቴም የኮንትራቱ የመጨረሻ ዓመት እየተቃረበ ነው፣ እሱም የቆይታው ጉዳይ እርግጠኛ አይደለም። ምንም እንኳን መሀል ሜዳ ላይ በዚህ ውድድር ዘመን ከሊቨርፑል ጠንካራ አቋም ውስጥ አንዱ ቢሆንም፣ ምናልባት ግን ሌላ የተፈጥሮ ስድስት ቁጥር መጨመርም በሪያ ግራቨንበርች ላይ ያለውን የስራ ጫና ለማቃለል የሚረዳ ስለሆነ በክረምቱ የሚመለከቱት ቦታ ይሆናል ተብሎ ነው የሚጠበቀው አንዳንድ ደጋፊዎች በቀዮቹ የዝውውር ቅድሚያ ከሚሰጧቸው ጉዳዮች መካከል አጥቂዎችን አለማየታቸው ሊያስገርማቸው ይችላል። ሳላህ ቢቆየም እንደ ዳርዊን ኑኔስ እና ልዊስ ዲያስ ከመውጣት ጋር በጥብቅ መገናኘቱ የሚታወስ ጉዳይ ነው። አሁን ላይ ኮንትራቱን ማራዘሙ የሚታወስ ነው። ቼልሲዎች ከቶተንሃም ጋር ለተገናኘው ኮከብ 35 ሚሊዮን ዩሮ ለማቀብ ፍቃደኛ ናቸው። ቸልሲዎች በውድድር ዓመቱ መጨረሻ የሪያል ቤቲስን አማካይ ጆን ካርዶሶን ለማስፈረም ይፈልጋሉ። የፌጂያስ ዘገባ እንደሚያመለክተው የ23 ዓመቱ አሜሪካዊ ኢንተርናሽናል ለማስፈረም 35 ሚሊዮን ዩሮ ለማቅረብም ፈቃደኞች ናቸው። ነገር ግን ቶትንሃም ተጫዋቹን እስከ 25 ሚሊዮን ዩሮ በመክፈልም መውሰድ ይችላሉ ተብሏል። ተጫዋቹ ከቅርብ ወራት ወዲህ ወደ ቶትንሃም ሆትስፐርስ ሊዘዋወር እንደሚችል በስፋት ሲነገር ቆይተዋል። የሰሜን ለንደኑ ክለብ ጂኦቫኒ ሎሴልሶን ለሪያል ቤቲስ ሲሸጡ መጀመሪያ ጥያቄ አቅርበው ነበር። ቶትንሃም ተጫዋቹን በ25 ሚሊዮን ዩሮ አካባቢ ማስፈረም ይችላሉ። ቶትንሃሞች በክረምቱ ለማስፈረም ቅድሚያም ይሰጣቸዋል። ለለንደኑ ቡድን የላሊጋው አማካይ በአሁኑ ጊዜ ጥሩ ግዢ ይሆናል። ቶተንሃም ከሪያል ቤቲስ ጋር ያላቸው ስምምነትን ለመጠቀምም ከፈለጉ ወደ ለንደን ተቀናቃኛቸው እንዳይቀላቀል ሊያግዱት ይችላሉ። ነገር ግን ቶትናም ተጫዋቹን እንዲቀላቀላቸው ማሳመን ግን ይኖርባቸዋል። ቸልሲ በመሀል ሜዳ ላይ የበለጠ ጥልቀትን ለመጨመር ይፈልጋሉ። አሜሪካዊ ኢንተርናሽናል በላሊጋ ድንቅ ብቃቱን ያሳየ ሲሆን በፕሪምየር ሊጉም ጥሩ የመስራት አቅም አለው። በክረምቱ ተጫዋቹ የት እንደሚፈርም ማየቱ አስደሳች ይሆናል ተብሎ ነው የሚጠበቀው። አማካዩ ለዋንጫ የሚጫወት ትልቅ ክለብን መቀላቀል ይፈልጋል። እናም ቸልሲ በዚህ ረገድ ይበልጥ ማራኪ መዳረሻ ሊሆን ይችላል። በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ተሳታፊ ለመሆንም እየተፋለሙ ሲሆን ይህም ተጫዋቹ ወደ ቸልሲ እንዲሄድም ሊያደርገው ይችላል። እንዲሁም ቸልሲ ከቶትናም ጋር ሲወዳደር በፋይናንሻልም ስለሚሻሉ ጥሩ ኮንትራት ሊያቀርቡለት እንደሚችሉ ጭምር ነው መረጃዎቹ የወጡት። በአርሰናል ሊቨርፑልና ቸልሲ የሚፈለገው ሆላንዳዊው ኮከብ የአርቤ ላይፕዚግ የአጥቂ አማካይ የሆነው ዣቪ ሳይመንስ በውድድር አመቱ መጨረሻ ከክለቡ ሊለቅ እንደሚችል ተናግሯል። የፕሪምየር ሊጉ ክለቦች ሊቨርፑል፣ አርሰናል እና ቸልሲ የ21 ዓመቱን ኮከብ እየተከታተሉት ሲሆን አርብ እለት አር ቢ ላይፕዚግ ከቮልስበርግ ጋር ሲጫወቱ ለማየትም ተመልካቾችን ልከው እንደነበርን የታወቀው ዣቪ ሳይሞንስ አርብ ለቡድኑ ሁለት ጎሎችን ማስቆጠር የቻለ ሲሆን የፕሪምየር ሊጉ ተመልካቾችም ባዩት ነገር ደስተኛ ሆነዋል። ሊቨርፑል አርሰናል፣ ወይም ቼልሲ ለተጫዋቹ በውድድር አመቱ መጨረሻ ትልቅ ጥያቄ ይዘው ቢቀርቡ ማየት አስደሳች ይሆናል። የ21 ዓመቱ ተጫዋች በዚህ ሲዝን አስር ግቦችንና ስድስት አሲስቶችን ያደረገ ሲሆን ለሊቨርፑል የማጥቃት ክፍልም ትልቅ ጭማሪ ይሆናል ተብሎ ነው የሚጠበቀው። አርሰናል እና ቼልሲም ዣቪ ሳይመንስን ይፈልጋሉ። አርሰናል በተመለከተ የኦዴጋርድ ተፎካካሪ እና በቡድኑ በተለያዩ ቦታዎችም የማጥቃት አቅሙን ለመጠቀምም ይፈልጋሉ። አርሰናሎች በቡድኑ ላይ የበለጠ ጥራትን ለማምጣት ፍላጎት አላቸው። ዣቪ ሳይመንስ ወደፊት እንዲሄዱም የማሻሻያ ጥራትም አለው ተብሏል። በመጨረሻም ቼልሲዎች በጎል ላይ በኒኮላስ ጃክሰን እና በኮል ፓልመር ላይ ጥገኛ ሆነዋል። ስለዚህም ተጨማሪ አማራጮችን ይፈልጋሉ። ስለሆነም የቡንደስሊጋውን ኮከብ ማምጣትም ጥሩ ግዢ ሊሆን ይችላል። አረቢ ለብዚሽ ተጫዋቹን በክረምቱ ለመሸጥም ፍቃደኛ ከሆነ ብዙ ገዢዎች ለተጫዋቹ ዝውርም እየተዘጋጁ ነው። የ ሃያ አንድ ዓመቱ ወጣት ድንቅ ባለተሰጠውም ለዝውሩ እየተዘጋጀ መሆኑን ነው እየተሰማም የሚገኘው። በማንቸስተር ዩናይትድ ትልቅ የዝውውር መስኮት ሊደረግ ነው። ፖርቱጋላዊው አሰልጣኝ በእንግሊዝ ቡድን ውስጥ ታይቶ በማይታወቅ መልኩም የቡድን ማጽዳትን ማድረግ ይፈልጋሉ። በማንቸስተር ዩናይትድ ከመጪው የክረምት የተጫዋቾች የዝውውር ገበያ በፊት ለጥልቅ ለውጥን በዝግጅት ላይ ነው። እንዲሁ በእንግሊዝ የታተሙ ዘገባዎች እንደሚያሳዩት የኦልትራፎርዶ ክለብ ወደ 240 ሚሊዮን ዩሮ የሚጠጉ ገንዘቦችን ለማሰባሰብ በማለም ግዙፍ የተጫዋቾች መልቀቅን ሊጀምር ይችላል ተብሏል። ይህ ስልት ለአዲሱ አሰልጣኝ ሩበን አሞሪም ቡድኑን መልሶ ለመገንባት አስፈላጊውን ግብአትም ለመስጠት ካለው ፍላጎት አንጻር ጥሩ ምላሽ ነው። እቅዱ በፖርቱጋላዊ አሰልጣኝ እቅድ ውስጥም የሌሉ ተጫዋቾችን በመልቀቅ በዝውውሩ ብዙ ገንዘቦችን ማግኘትና ከፍተኛ ደሞዝ የሚከፈላቸው ተጫዋቾች ጋርም በነፃ መለየትን ያካትታል። ክረምት ላይ በጣም ትልቅ የሆነ የዝውውር እድሳት ይኖራል። ክለቡ ትልቅ እንግዲህ መዋቅር ይፈልጋል። ሊወጡ የሚችሉ የስም ዝርዝሮችም በጣም ሰፊ ሲሆኑ ዝቅተኛ አፈጻጸም ያሳዩና በእድሜ ወይም በውል ስምምነትም ምክንያት ከአዲሱ ፕሮጀክት ጋር የማይስማሙ ተጫዋቾችም ያካትታል ተብሎ ነው የሚጠበቀው። አላማቸው ግልጽ ነው። ከሩበን አሞሪም ራዕይ ጋር የሚስማማ ባለተሰጦችን ለማምጣት ዋና ሀሳባቸው ሲሆን የክለቡ ዓላማ ቡድኑን በትልቅ ደረጃ ማደስ ብቻ ሳይሆን ተቀዛቅዞ የነበረውን ቡድን የውድድር መንፈስም ለመቀየር ነው። በዚህም ታላቅ ስራ በዩናይትድም በቅርብ ጊዜያት ያጋጠሙ ድክመቶችን ወደኋላ በመተውና ባለፉት ጥቂት የውድድር ዘመናት ያወጣውን እንግዲህ ክብር መልሶ ለማግኘትም ጠንካራ መሰረትን ለመገንባት ተስፋ ያደርጋሉ ተብሎ ነው የሚጠበቀው ፍሎሬንቲኖ ፔሬስ አርጀንቲናዊውን አማካይ ይፈልገባል። የማረንጌው ቡድን በክረምቱ ትልቅ ማጠናከሪያዎችን ያስፈልገባል እናም የነጩ ፕሬዝደንት ቀድሞውኑ ትልልቅ ኢላማዎች አሏቸው። ሪያል ማድሪድ ለ2025 26 የውድድር ዘመን ቡድናቸውን ለመገንባት እንቅስቃሴን ጀምረዋል። ምንም እንኳን ብዙ ስሞች እየተነሱ ቢሆንም፣ በተለይም በቅርብ ቀናት ውስጥ አንድ ትልቅ ስም በማድሪድ ቤት እየተነሳ ይገኛል። እሱም አሌክሲ መካይስተር ነው አርጀንቲናዊው የሊቨርፑል አማካይ የቡድኑን የአማካይ ክፍል ለማጠናከር በነጩ ክለብ ውስጥም ውይይቶች እንደተጀመሩ ተሰምተዋል። የሪያል ማድሪድ የስፖርት እቅድ ሁልጊዜም ግልጽ መንገድን ይከተላል። ቁልፍ ውሳኔዎችን ለማድረግም እስከ ውድድር ዘመኑ መጨረሻ ወራትም መጠበቅ ማርካም ዛሬ ጠዋት እንዳስነብበው እንደቀደሙት ዓመታት በግንቦት ወር ፍሎሬንቲኖ ፔሬዝ እና ሆሲያን ሄል ሳንቼዝ ፕሮጀክቱ ላይ የሚጨመሩ ተጫዋቾችን ለተፈላጊ ተጫዋቾች ወኪሎችም ይናገራሉ። ሆኖም ግን ማካሊስተር በውድድር ዘመኑ አንዳንድ ውጣ ውረዶች ባሳየው የሜዳ ክፍል ጥራትን ለማምጣት እንደ ከባድ አማራጭ ታይቷል። በጣም የሚያስደንቀው ነገር ልክ ስሙ በቫልዴባስ ቢሮዎች ውስጥም በጠንካራ ሁኔታ መሰማት ሲጀምር፣ የገዛ አባቱ በአርጀንቲና ስለ ተጫዋቹ ወቅታዊና የወደፊት ሁኔታ ሲናገር አሌክሲ ማካሊስተል በሊቨርፑል ደስተኛ መሆኑን ቢናገሩም አሁን ላይ የሚሰሙት ግን በተቃራኒ ናቸው። ከአርጀንቲና ጋር ያለው የዓለም ሻምፒዮን የሆነው አማካይ በአርነስሎት ሊቨርፑል ውስጥ ያለው ቁልፍ ሚና በማድሪድ ዘይቤ ውስጥም በትክክል ሊጣጣም ይችላል። የማካሊስተር ታክቲካል ብልህነት እንዲሁም በእንግሊዝ ያለው ልምድም ጥሩ እጩ ያደርገዋል። ነገር ግን ተጫዋቹ ከሊቨርፑል መውሰድ እጅጉን ከባድ ነው። ማድሪዶች ትልቅ ዋጋን ለማቅረብም ለመደራደርም ዝግጁ ናቸው ተብሎ ነው ግን የሚጠበቀው። ቶተንሃም የተጠየቀውን 55 ሚሊዮን ዩሮ ለመክፈል ፈቃደኛ ሊሆን ይችላል ተብሏል። ቶተንሃሞች የፕሪሚየር ሊግ ካሳዩት ተስፋ አስቆራጭ አመት በኋላ ጉልህ በሆነ መልኩ ቡድኑን ለማሻሻል ክረምትን እየጠበቁ ነው። በዚህ ክረምት ወሳኝ ፊርማዎች ይጠበቃሉ። ከነዚህ አንደኛው አስቀድሞ በቡድናቸው ላይ ያሉ ተጫዋቾችን ሊያካትት ይችላል። በውድድር ዘመኑ የመጀመሪያ አጋማሽ ወራት ለደቂቃዎች ሲታገል ከቆየ በኋላ ባየር ሚኒክ ለቆ እንዲወጣ የተፈቀደለት የማቲያስ ቴል የውሰት ፊርማ ቋሚ ሊያደርጉ ይፈልጋሉ። የ19 ዓመቱ ወጣት በአስር ጨዋታዎች ላይ ጥሩ ውጤቶችን አስመዝግበዋል። ወደ ቶትናም ከመጣ ወዲህም ሁለት ግቦችን አስተንቪላ ና ሳውዛምተን ላይ አስቆጥሯል። ቸልሲዎች ማቲያስ ቴልን በክረምቱ ለማዘወር እየፈለጉ ነው ተብሏል። ነገር ግን ቶትናህም የመግዛት አማራጭ ስላላቸው ሊጠቀሙት ይችላሉ። ቶትናሞች አሁንም የማቲያስ ቴልን ውል ጠቋሚ ለማድረግም እያሰቡ ነው። የስካይ ጀርመኒ ዘጋቢ ፍሎሪያን ፕሌተንበርግ እንደዘገበው ቶተናም አሁንም የማቲያስ ቴልን ሁኔታም እየገመገመ ነው። ቶትናም ሆትስፐርስ በማቲያስ ቴል ደስተኛ ናቸው፣ በቋሚነትም ለማዘዋወር እያሰቡ ነው። ነገር ግን ምንም የመጨረሻ ውሳኔ እስካሁን አልተደረገም። ቶትናም ሆትስፐርስ በእርግጠኝነት ከባየር ሚኒክ ጋር እንደገና ለመደራደር እንደሚፈልጉ ነገር ግን ከ50 እስከ 55 ሚሊዮን ዩሮ የግዢ አማራጭን ለመጠቀም ፈቃደኛ ግን አይሆኑም። ማቲያስ ቴል በቪንሶን ኮምፐኒ ስር የወደፊት ተስፋ የለውም። ክለቡ በዚህ ክረምትም ለሽያጭ አቅርቦታል ተብሎ ነው የሚጠበቀው። ማቲያስ ቴል ከባየር ሚኒክ ምንም አይነት የወደፊት እድል እንደሌለው እየታወቀ ሲሆን ቶትናም ባየር ሚኒክ የሚጠይቀውን ዋጋ ለማስቀነስም የሚያደርጉት ጥረትን አጠናክረው ቀጥለዋል። ቶትናም ከቡንደስሊጋው ኃያል ክለብ ጋር የሚደረገው ድርድር ውጤታማ መሆን ከቻለ የ19 ዓመቱን ወጣት በቋሚነት በሰሜን ለንደን የማቆየት እድልንም በእጅጉ ይጨምራል ተብሎ ነው የሚጠበቀው። ኒውካስል ዩናይትድና አስቶን ቪላ 30 እስከ 35 ሚሊዮን ዩሮ የተገመተውን አርጀንቲናዊ ኮከብ ማስፈረም ይፈልጋሉ። የፋኩንዶ ሜዲና የወደፊት እጣ ፈንታ በአውሮፓ እግር ኳስ ውስጥም በጣም ከሚነገሩ ዝውውሮች አንዱ ሆኖ የሚቀጥል ሲሆን በክረምት የዝውውር መስኮትም ወደ እንግሊዝ ሊመጣ ይችላል። አርጀንቲናዊው የሎንስ ተከላካይ በዚህ ክረምት ክለቡን ለቆ ለመውጣትም በዝግጅት ላይ ያለ ሲሆን ተጫዋቹ የበለጠ ትልቅ ፕሮጀክት ያለው ቡድንን መቀላቀል ይፈልጋል። የፋኩንዶ ሜዲና ኮንትራትም እስከ 2028 ቢቆይም ክለቡ በፋይናንስ ችግር ምክንያት ተጫዋቾችን ለመሸጥ መወሰኑ ለዝውውር መንገዱም ከፍቷል። በቅርብ ወራት ውስጥም እንደ ባየር ሌቨርኩዘን፣ ክሪስታል ፓላስ እና ሮማ ያሉ የአውሮፓ ክለቦች በሜዲና ላይም ያላቸው ፍላጎት በግልጽ አሳይተዋል። እንዲሁም ከእንግሊዝ ፕሪምየር ሊግ ሌሎች እንደ ኤቨርተን፣ አስተንቪላና ኒውካስል ዩናይትድ ያሉ ክለቦችም የፋኩንዶ ሜዲናን ሁኔታ በቅርበት እየተከታተሉት መሆናቸውን ነው ምንጮች ያስታወቁት ኒውካስል ዩናይትድ በሚቀጥለው የውድድር ዘመን በአውሮፓ እግር ኳስ በመሳተፋቸው ለፋኩንዶ ሜዲና ማራኪ አማራጭ ሊሆኑ ይችላሉ። አስተን ቪላ ከአንድ አመት በላይ ተከታትሎታል። ከዚህ ቀደም ከዌስት ሃም ዩናይትድ ጋርም ተገናኝቷል። ሌንስም ተጫዋቹን በገበያው ላይ ተፈላጊነቱን በመጨመሩ ዋጋው ከፍ ለማድረግም ፍላጎት አላቸው። ሌንስ ከመዲና ዙጉርም በዚህ ክረምት ከ30 እስከ 35 ሚሊዮን ዩሮ ይፈልጋሉ። ከፋኮንዶ መዲና ዙጉር የሚገኘው ገቢም የሌንስን የፋይናንስ ሁኔታ ለማሻሻል ጥቅም ላይም ሊውል ይችላል። ሜዲና እንግዲህ ባለፈው ጥር የዝውውር ጊዜም ከእንግሊዝና ከኦሎምፒክ ደማርሴ ፍላጎቶች ነበሩት። ሆኖም ግን ለአዲሱ አመራር ባለው ታማኝነትም እስከ ውድድር አመቱ መጨረሻ ለመቆየትም መርጧል። አሁን ላይ ትልቅ ክለብን ግን ሊቀላቀል የሚችል ይመስላል። ኒውካስልና አስተን ቪላ በዚህ ውድድር ዘመን ሁለቱም በተከላካይ መስመር ላይ ተጋላጭ መስለው ታይተዋል። በፕሪምየር ሊግ እስካሁን 39ና 46 ጎሎችን አስተናግደዋል። በሚቀጥለው የውድድር ዘመን ጥሩ መስራት ከፈለጉ በኋላም መጠናከር አለባቸው። ጥራት ያለው ተከላካይ ማስፈረምም ቅድሚያ ሊሰጠው የሚገባ ነው። ሁለቱም ክለቦች የተጠየቀውን ዋጋ ለመክፈል የፋይናንሻል ጡንቻ አላቸው፣ እናም ደቡብ አሜሪካዊውን በክረምቱ ማስፈረም ይችሉ እንደሆነ መታየት ያስፈልጋል። ተጫዋቹ ክለቦችን በመከላከልም እንዲጠናከሩ ይረዳቸዋል ተብሎ ነው የሚጠበቀው። ቸልሲዎች የክረምት የዝውውር መስኮትን ለማድረግ አቅደዋል፣ እናም በዚህ ክረምት 500 ሚሊዮን ዩሮ ሊሰበስቡም ይችላሉ። ቸልሲዎች በዚህ ክረምት 17 ተጫዋቾችን ለመሸጥ አቅደዋል፣ እናም ከነዚህ ሽያጮችም ከአምስት መቶ ሚሊዮን ዩሮ በላይ ሊሰበስቡ ይችላሉ። ቸልሲዎች የሚጠበቅባቸውን ነገር ማሟላት ያልቻሉበት ተጫዋቾችን በመሸጥ በዚህ ክረምት በቡድን ውስጥም ትልቅ መልሶ ግንባታን ለማድረግም ተዘጋጅተዋል። ክለቡ ቡድኑን ለማሻሻልና ቡድኑን ለማጠናከር አዳዲስ ተጫዋቾችን ለማስፈረምም ገንዘብ ማሰማሰብ የግድ ነው። ቼልሲ በሽያጭ 500 ሚሊዮን ዩሮ ሊሰበስብ ይችላል። ከቼልሲ ሊወጡ ከሚችሉት በጣም ታዋቂ ስሞች አንደኛ ዌስሊ ፎፋና ነው። ከሌስተር ሲቲ በ85 ሚሊዮን ይሮ የመጣው ፈረንሳዊው ተከላካይ የሚጠበቀውን ደረጃ ማሳየት አልቻለም። ትልቅ አቅም ቢኖረውም ከቸልሲ ጋር ግን መላመድ ቀላል አልሆነም። ይህም ክለቡ እሱን እንዲሸጥም ሊያስገድደው ይችላል፣ በተለይ በጉዳቱ ምክንያት። ሌላኛው ሊሄድ የሚችለው ተጫዋች ሙካይሎ ሙድሪክ ነው። በጉጉት ሲጠበቅ የነበረው ዩክሬናዊ በቸልሲ ጥሩ ብቃቱን አላገኘም። ተሰጥኦ ቢኖረውም እስካሁን ግን ከቡድኑ አጨዋወት ጋር አልተላመደም። እናም የወደፊት ሕይወቱ በእርግጠኝነት አይታወቅም። የጄደን ሳንቾም የወደፊት እጣፈንታ አጠራጣሪ ነው። ቸልሲ ከማንቸስተር ዩናይትድ በውሰት ቢያመጣውም 25 ሚሊዮን ዩሮ የመግዛት አማራጭ አለው ነገር ግን ክለቡ በውድድር ዘመኑ ባሳየው ብቃት ገዝቶት እዛው በክረምቱ ሊሸጠውም ይችላል። በከፍተኛ ግምትም የወጣው ክሪስቶፈር ኢንኩንኩ በሚጠበቀው ደረጃ ላይ መሆን አልቻለም። ጥሩ ጥራት ቢኖረም ምርጡን ብቃቱን ግን አላሳየም። በክለቡ ያለው ቆይታም አሁን ላይ አደጋ ላይ ነው። በተጨማሪም ኬረን ዱስበሪ ሆልም በፕሪምየር ሊግ ውስጥም 11 ጨዋታዎችን አድርጓል። ነገር ግን ሙሉ በሙሉ አላሳመናቸውም። እንዲሁም ስፔናዊው ግብ ጠባቂ ሮበርት ሳንቼዝ ብዙ ጥርጣሬዎችን አስነስቷል። በኤንችልዌል በአሁኑ ጊዜ በክሪስታል ፓላስ በውሰት ላይ ነው ያለው። ከሌስተር ሲቲ ቸልሲን የተቀላቀለ በኋላም ባጋጠሙት በርካታ ጉዳቶች ከቸልሲ ጋር መላመድ እንደታሰበው አልሆነለትም። ሌላኛው ወጣት ባለ ተሰጥኦ ኖኒ ማዱኤኬ ወደ ቡድኑ ለመግባት ተቸግሯል። ብዙ የጎል እድሎችንም ያመልጡታል። እናም በተፈለገው ጊዜ ውጤታማ ባለመሆኑ በክለቡ የወደፊት ቆይታው ላይ ጥርጣሬን ፈጥሯል። እንዲሁም ሊለቁ የሚችሉት ዝርዝሮች ውስጥ ከባርሴሎና የመጣው ማርክ ጉዩና ዴቪድ ዳተር ፎፋናም በቡድን ውስጥ እንግዲህ ቦታውን ማግኘት ያልቻሉ ተጫዋቾች ናቸው። በተጨማሪም ሪስ ጄምስ በቋሚ ጉዳቱ ከዚህ ቀደም ካሳየው ደረጃ በጣም የራቀ ነው። እናም ቸልሲ ሊያሰናብተው እንደሚችልም ነው የሚታመነው። ቸልሲዎች ከጠቀሱት ተጫዋቾች ሽያጭ በላይ ሌሎችም ኮከቦች በውሰት የሰጧቸው ተጫዋቾችም በአግባቡ በሽያጭ ለመጠቀም በዝግጅት ላይ ይገኛሉ። ከእነሱ መካከል አክሰል ዲሳሲ፣ አንድሬ ሳንቶስ፣ ጃኦ ፌሊክስ፣ ሌስሊ አክቹኮ፣ ካርኒ ቹኮሜካ ራሂም ስተርሊንግ፣ አርማንዶ ባሮሃ፣ ኬፓ አሪዛባላጋ፣ ፔደርሰን፣ ዋሽንግተን ዌሊን ያሉ እንግዲህ ከእነዚህ ተጫዋቾች ውስጥም ብዙዎቹ በውሰት ላይ ያሉ ናቸው። በነዚህ ተጫዋቾች መልቀቅም ክለቡ ወደ አምስት መቶ ሚሊዮን ዩሮ በማሰባሰብ ቁልፍ ፊርማዎችን ለማድረግ እና ቡድናቸውን ለቀጣዩ የውድድር ዘመን ለማደስም ተስፋ አድርገዋል። ይህን የማጣራት ሂደትም የክለቡ የፋይናንስን ለማመጣጠን ብቻ ሳይሆን ቸልሲን ወደ ስኬት የሚመልሱ አዳዲስ ተጫዋቾችንም ለማምጣት መንገድ ለመክፈትም አስፈላጊ ነው ተብሎ ነው የሚታሰበው። ኦሬሊዮ ዴ ላውረንቴስ ከቪክተር ኦሰሜን ጋር በዩቬንቱስ ላይ እንግዲህ የተለያዩ ነገሮችን ለማድረግ እያሰቡ ነው። ናይጄሪያዊው የፊት መስመር አጥቂ የቢያንኮኔሪዎቹ ታላቅ ፍላጎት ነው። ነገር ግን የናፖሊ ፕሬዚደንት አስቸጋሪ ሁኔታዎችን ያዘጋጃሉ። ዩቬንቱሶች ቪክተር ኦሰሜንን ለማስፈረም ይቸገራሉ። ቪክተር ኦሰሜን የመጨረሻ ወራትን በጋላት ሰራ እየኖረ ነው። እሱም በግቦቹም በቱርኩ ክለብ ትልቅ አሻራ ጥሏል። ናይጄሪያዊው የፊት አጥቂ ከናፖሊ በውሰት የቱርኩን ክለብ ከተቀላቀለ በኋላ የሊጉን ዋንጫ በማንሳት ሊሰናበታቸው ይፈልጋል። ቪክተር ኦስሜን በሱፐር ሊግ 21 ጎሎችን አስቆጥሯል። በሁሉም ውድድሮች በዚህ ሲዝን 29 ጎሎችን ደግሞ ደርሰዋል። ሆኖም ግን የወደፊት ሕይወቱ ከኢስታንቡል ርቆ እየተጻፈ ነው። ዩቬንቱስ ሊያስፈርመው የሚችለው የውል ማፍረሻውን በመክፈል ብቻ ነው። ናፖሊ አጥቂውን ለመልቀቅ ውል ማፍረሻውን ይፈልጋል። የተጫዋቹን አገልግሎት ለማስጠበቅ የሚፈልግ ማንኛውም ክለብ 75 ሚሊዮን ዩሮ የተቀመጠውን የመልቀቂያ ዋጋ መክፈል ይኖርበታል። ካልቾ መርካቶ ላይ እንደተገለጸው ዩቬንቱስ በቪክተር ኦሲሜን ዝውውር ላይ ውል ማፍረሻውን መክፈልም ግዴታ ይኖርበታል ተብሎ ነው የሚጠበቀው። የናፖሊ ፕሬዚደንት ኦሬሊዮ ዴ ላውሬንቴስ በግልጽ እንዲህ ብለው ተናግረው ነበር በምንም አይነት ሁኔታ ኦስሜንን ለመልቀቅ ውል ማፍረሻውን ሙሉ በሙሉ እስካልከፈሉ ድረስ ወደ ቢያንኮኔሬው ክለብ አይሄድም የዩቬ የወቅቱ የስፖርት ዳይሬክተርና ከአመታት በፊት ኦስሜን ወደ ናፖሊ ሲዘዋወርም ዋና ተዋናይ የነበረው ክሪስቲያኖ ዥንቴሊ ነው ኦስሜንን ወደ ቱሪን የማምጣት ህልም አለው ነገር ግን ዝውውሩ በጣም የተወሳሰበ ነው ምክንያቱም ከፍተኛ የዝውውር ዋጋ ብቻ ሳይሆን የተጫዋቹን ደሞዝ ከፍተኛ በመሆኑ ለዩቬንቱስ ከባድ ይሆናል ተብሎ ነው የሚጠበቀው ፈረንሳዊው አማካይ አስገራሚ አስተያየትን ሰጥቷል። የማርሴው አማካይ አድሪያን ሮቢዮ የምንጊዜም ምርጥ ሶስት ተጫዋቾችን እንዲጠቅስ ሲጠየቅ አስገራሚ ምላሽን ሰጥቷል። የ30 ዓመቱ የአማካይ እንግዲህ የቀድሞ የሊቨርፑሉን ድንቅ ተጫዋች ስቴቨን ጄራርድን እንደ ጎት ብሎ ሰይሞታል። እንዲሁም ዚነዲን ዚዳን እና ሪካርዶ ካካን ምርጥ ሶስት ውስጥም እንዲካተቱ ሰይሟል። ክሪስቲያኖ ሮናልዶና ሊዮኔል ሜሲ የጎት እንግዲህ ክርክርን ለአስር ዓመታት ያክል ተቆጣጥሮት ነበር። ሁለቱ ኮከቦችም በድምሩ 13 ባሎን ዶሮችን አሸንፈዋል። ሁለቱም ምርጥ ኮከቦች በእግር ኳስ ዘመናቸው አውሮፓን ተቆጣጥረው ነበር እና አሁንም በአልናሰርና በኢንተር ማያሚ ይገኛሉ። አድሪያን ራቢዮ ከ2019 እስከ 2021 በዩቬንቱስ ከክሪስቲያኖ ሮናልዶ ጋር በመሆን የ2019-2020 የሴሪኤን ዋንጫን ጨምሮ ሶስት ዋንጫዎችን ማንሳት ችሎ ነበር። ነገር ግን ፈረንሳዊው የፖርቱጋላዊው ኮከብ ተጫዋች ወይም ሊዮኔል ሜሲንም በሶስት ምርጥ ተጫዋች እጩ ዝርዝር ውስጥ መጥራት አልቻለም። አድሪያን ራቢዮ በፈረንሳይ ብሔራዊ ቡድን የቲክቶክ ገጽ ላይ ሲናገር በዚህ ቦታ ሶስተኛ ደረጃ የሚሰጠው ካካን ነው እሱም በጣም የሚያስደስት ሆኖ ያገኘው ተጫዋች ነበር። ጎል ማስቆጠር አሲስት ማድረግ፣ እንዲሁም በአጥቂ ክፍልም ትልቅ እገዛን ያደርጋል። ካካ የተጫወተባቸው ቡድኖች ዋና የቡድኑ አካል ነበር። እኔም ወደው ተጫዋች ነበር። ሁለተኛም ለእኔ ዚነዲን ዚዳን ነው። ግልጽ በሆነ መልኩ ከካካ ጋር ተመሳሳይ ባህርያት አሉት። ዚነዲን ዚዳን ፈረንሳዊ ነው። እሱን እያየን ያደግ ነው። እሱ ድንቅ የፈረንሳይ ተጫዋች ነው ብሏል በጣም የምወደው ተጫዋች ስቴቨን ጄራርድ ነው። ገና ከልጅነት የጀምሮ ወደዋለው ሙሉ ህይወቱንም በሊቨርፑል ተጫውቷል። በፕሪሚየር ሊግ የሊቨርፑል ድንቅ ተጫዋች ነበር። ብዙ ግቦችንም አስቆጥሯል። ጄራርድ ለቡድኑ የሚሰራ ቡድኑን የሚያስቀድም ተጫዋች ነበር። ይሄ ደግሞ ለኔ የምወደው አይነት የተጫዋች ባህሪ ነው ብሏል። ስቴቨን ጄራርድ ከ1998 እስከ 2015 በሊቨርፑል ቆይታው ዓለም አቀፍ ደረጃውን የጠበቀ አማካይ ሲሆን፣ በቀያዮቹ ቤትም ከፕሪሚየር ሊግ ውጪ ዘጠኝ ዋንጫዎችን አሸንፎ እንደነበር የምናስታውሰው ነው። ፋብሪዚዮ ሮማኖ ስለ ሊቨርፑል ወጣት ቀጣይ ሁኔታ እና ደግሞ ስለ ተከላካይ ክፍሉ መረጃዎችን አካፍሏል። ፋብሪዚዮ ሮማኖ የሊቨርፑል ተጫዋች የበርካታ ክለቦችን ፍላጎት እየሳበ እንደሆነ ተናግሯል። እናም በክረምቱ የዝውውር መስኮት ላይ ሊለቅ ይችላል። የቀያዮቹ የተከላካይ መስመር በሚቀጥሉት ጥቂት ወራት ውስጥ ጉልህ የሆነ ለውጥ ሊያደርግ ይችላል። ፍሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ሊሄድ በዝግጅት ላይ ሲሆን የመርሲ ሳይዱ ክለብ ከሚሎስ ኪርኬዝ ና ከዲያን ሆችሰን እና ከሌሎችም ተከላካዮች ጋር በጥብቅ መገናኘቱን ቀጥሏል። ትሬንት አሌግዛንደር አርኖልድ ከ2025 የውድድር ዘመን በፊት ከአንፊልድ የሚወጣ ብቸኛው ተከላካይ ላይሆን ይችላል። ፋብሪትሲዮ ሮማኖ የጃሬል ኳንሳህን የዝውር ፍላጎትን ተናግሯል። ሮማኖ በሚቀጥለው የውድድር ዘመን በሊቨርፑል መሀል ተከላካይ ቦታ ላይ ከፍተኛ ፉክክር የመፍጠር እድሉ ከፍ ስለሚል ጃሬል ኳንሳህን ሊለቅ እንደሚችል ነው ፍንጭ የሰጠው። የዝውር ዘጋቢው እንዲህ ሲል ገልጿል። ጃሬል ኳንሳ በጣም ጥሩና በጣም ጎበዝ ስለሆነ እከታተለው ነበር። እሱ ብዙ ጊዜ መጫወት ይፈልጋል። ቨርጅል ቫንዳ ኮንትራቱን ሊያራዝምም ቅርብ ነው። ኢብራሂማ ኮናት አሁንም አለ። የዴን ሆችሰን ዝውውርም ሊቨርፑል በዚያ ቦታ ላይ ለዚህ ተጫዋች ቦታ እንደማይኖርም ያሳየናል። ብዙ ጊዜ ጉዳቶች ሲኖሩ ኳንሳ የጨዋታው አካልም ይሆናል። በዘመናዊ እግር ኳስ ውስጥም ሁልጊዜም ተጫዋቾችን መጫወት ይፈልጋሉ። ነገር ግን ጃሬል ኳንሳ የመጫወቻ ጊዜ አላገኘም። አሁን ላይ ከብዙ ክለቦች ፍላጎት መጥቶለታል። ኒውካስል ተጫዋቹን ይፈልገዋል፣ እንዲሁም ደግሞ የጀርመን ክለቦችም ተከላካዩ ላይ ፍላጎት አላቸው። አሁን ላይ በተጫዋቹ ጉዳይ እንቅስቃሴዎች ሊኖሩ እንደሚችሉ ተነግሮኛል። ተጫዋቹ አዲስ ነገር ለመሞከር ከፈለገም ሊቨርፑል ገንዘብ ለማግኘት ከሚያስቧቸው ተጫዋቾች አንደኛው ሊሆን ይችላል። ጃሬል ኳንሳ በክረምት ሊቨርፑል ሊልቅ እንደሚችል የጠቀመው ፋብሪዚዮ ሮማኖ ብቸኛው ዘጋቢ አይደለም። የቀድሞ የማንቸስተር ዩናይትድ ስካውት ሚኪ ብራውን የ22 ዓመት ወጣት በውሰት የመውጣት እድል ሊኖረው እንደሚችል ለፉትቦል ኢንሳይደር ባለፈው ወርም ተናግሯል። ጃሬል ኳንሳ እስከ 2029 ድረስም በሊቨርፑል የሚያቆየውን የረጅም ጊዜ ኮንትራትም የተፈራረመው ከ6 ወራት በፊት ነበር። ከላሊጋው ክለቦች ብዙ ፈላጊዎችን ያገኘው ተከላካይ ባርሴሎና የባየር ሌቨርኩዘኑን ተከላካይ ፒዮሮ ሂንካፒየን እየተመለከተ ነው ሲል የስፔኑ አስ ዘግቧል። ሪፖርቱ ሪያል ማድሪድና ማንቸስተር ዩናይትድም የ23 ዓመቱን ተጫዋች ፍላጎት አሳይተዋል ብለዋል። በመከላከል ብቃቱና ሁለገብነቱ የሚታወቀው ኢኳዶራዊው ተከላካይ በአውሮፓ ትልልቅ ቡድኖችም ኢላማ ሆኗል። በዋነኝነት የመሀል ተከላካይ የሆነው ፒዮሮ ሂንካፒየ በውድድር ዓመቱ ለሌቨርኩዘን የመስመር ተከላካይና በመሃል ሜዳም ተሰልፎ መጫወት ችሎ ነበር። ተከላካዩ በውድድር ዘመኑ 40 ጨዋታዎችን አድርጎ 14 ጨዋታዎች ላይ ቡድኑ ግብ ሳይቆጠርበት እንዲወጣም አድርጓል። ባለፈው ክረምት ከቡንደስሊጋው ሻምፒዮና ጋርም ኮንትራት ማራዘሚያ ተፈራርሟል። ከባየር ሌቨርኩዘን ጋር ያለው አዲሱ ኮንትራትም እስከ 2029 ክረምት ድረስም በሌቨርኩዘን ያቆየዋል። ባርሴሎና በዚህ ክረምት አዲስ ተከላካይ ለማስፈረም ይፈልጋሉ። ፒየሮ ሂንካፒ እንደ ተስማሚ እጩ አድርገውም ይመለከቱታል። ሂንካፒዬ በኦገስት 2021 ከአርጀንቲናው ክለብ ሲያ ታሌሬስ ባየር ሌቨርኩዘንን ተቀላቅሏል። ከዛ ጀምሮ 159 ጨዋታዎችን ለሻቪ አሎንዞ ቡድን ተሰልፎ መጫወት ሲችል ሰባት ጉሎችን አስቆጥሮ አምስት አሲስቶችንም አድርጓል። ተጫዋቹ በባርሴሎና ብቻ እየተፈለገ አይደለም። ሌሎኞቹ የስፔን ቡድኖችም ሪያል ማድሪድ እና አትሌቲኮ ማድሪድም ተከላካዩ ላይ ፍላጎት አሳይተዋል። ከእንግሊዝ እነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል እና ሌሎች ቡድኖችም ተከላካዩን ለማስፈረም ፍላጎት አላቸው። ተጫዋቹ በክረምቱ ወደ ሌላ የአውሮፓ ቡድን የሚሄዱ ነገር አሁን ላይ እርግጥ እየሆነ የመጣም ይመስላል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁ ስለተከታተላችሁን ቆይታችሁ ወይም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።